ሰላም ጤና ይስጥልኝ። ውድና የተከበራችሁ የእፁብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አብርሽ ወንድማችን ወዴት እየሄደ ነው? ፍታኝ አልፈታም። ከህይወታችን ሰዎችን አርቅና ኑሯችንን እንቀጥል፣ አልቀጥልም። አላማው ምንድን ነው? ቤተሰብ ፍታ ሲበልኩ አልፈታም፣ አልፈታም፣ መፋታት አልፈልግም፣ መፋታት አልፈልግም። እና ምንድን ነው የምትፈልገው? ሴት ልጅ ማስለቀስ እርጉሴትን በየአስፓልቱ ማንከራተት ይሄ ራሱ እንኳ አንተ ግፍ እኮ ነው። የእውነት ለሰላሳ ደቂቃ ለአርባ ደቂቃ መንገድ ላይ እየገተራችሁ እርጉን ሴትን ማስለፍለፍ፣ ማስለቀስ፣ ማስከፋት ራሱ ግፍ ነው። አብርሽ እንዴ አንተ ምነክ ነው? የሴት ልጅ እንባ ጥሩ አደለም። እውነት የሴት ልጅ እንባ ጥሩ አደለም። ሴት ልጅ አታልቅስብህ ካለቀሰችብህ ከዚህ የከፋ ነገር ነው የሚያጋጥመ አንተ ጥርሷ አልነበርክ እንዴ ምን ሆነክ ነው አሁን ጅልጅል እኮ አልክ ተጃጃልክ የውነት እኔ ልጁ በጤናው አይመስለኝም የእውነት የሚናገረውን ሁሉ አያውቅም ፍዝዝን የሚለው የሆነ ሞኝ ነው የመሰለኝ እኔ ራሱ ዝም ብዬ ሳስበው ማለት ነው እና ቤተሰብ ያስፈልገዋል ቤተሰቦቹ ምከሩት ምከሩት እናት አባቱ ምከሩት ልጁ ምን እያደረገ ነው? ጭራሽ እኮ ወረቀቱን ቀዳዶ ምናምን ና የሄደው፣ ቀዳዶ ትለዋ ላይ ጥሎ፣ ለዛውም እለዋ ላይ ጥሎት የሄደው ማለት ነው። አይደረግም። ያው ነገር ሲፈጠር ጥለህ ትሄዳለህ፣ ትበራለህ። አሁን ነገ ገመድ ይዘህ ልትመጣ ትችላለህ፣ እንደለመድከው ማለት ነው። ገመድ ይዘህ ልትመጣ ትችላለህ፣ ወይም ታመምኩ ብለህ ሆስፒታል ልትገባ ትችላለህ። ኖ የሰው ልጅ በትዕግስት ተረጋግቶ ቁጭ ብሎ መነጋገር አለበት ግን አንተ አትነጋገርም። እንዲው እሩታዬ በጣም ስማርት ናት። ስትናገር ራሱ አስባ የምትናገራቸው ከአንደበቷ የሚወጡት ቃላቶች ራሱ እኔ በጣም ነው ያደነኳት፣ ረጋ ብላ የምትናገረው ነገር። ግን አንተ ለመረጋጋት ራሱ ጊዜ እየሰጠህ አይደለም። ለጠየቀች ጥያቄ በሙሉ መልስ አልሰጠሃትም። አልፈታም ካልክ ምንድን ነው የምትፈልገው አለች እኮ ፍላጎት እህል ለእናት ነግራት አልፈታም። እሺ ታረቃችሁ ታርቃችሁ ራሱ እኮ መኖር አትፈልግም ከልጅቷ ጋር እና እሷን አስረህ አንተ ውጭ ላይ ከማንም ጋር መዝለል ነው የምትፈልገው። የማይሆን ነገር ነው እንደዚህ አይነት ነገር። እርግጠኛ ነኝ ሩታ ከራሷም አልፋ ለሰዎች ትተርፋለች ብዬ ነው የማስበው፣ አንተ ባትኖር እንኳስ ማለት ነው። እና ልታስብበት ይገባል። አሁንም ጊዜ አለክ። ነገ እያለቃቀስ ክታምም የሆስፒታል ገባ ወይም የሆነ ነገር ሆንኩ ብትል ማንም አይሰማህም፣ ማንም አያዝንልህም። አብርሽ የምታደርገው ነገር አሁን ላይ ትክክል አይደለም፣ ትክክል አይደለም ነው ወይስ የተረገዘውን ልጅ አላመንክበትም ምንድነው? ግልጽ አድርግልን እስኪ፣ ግልጽ አድርግልንና የተረገዘው ልጅ የኔ አይደለም እጠራጠራለሁ ለዛ ነው የማልፈልገው ምትል ከሆነ ተናገር ከዛ ውጭ ግን ማለት ነው ልጁ ያንተ እንደሆነ አምነክበት በዚህ ደረጃ ያክል የሚያስኬድህ ነገር ለሰላም ልብህን ንጹህ የማታደርግበት ነገር ምንድን ነው ምንድን ነው እኔ በህርሜላም አልፈርድም ሄርሜላ እውነት ለመናገር ያው ሰላም ተፈጥሯል ብላ ነው የባአለት የምሄደችው እኔ ምክንያት ናት ብዬ ሄርሜላን አላስብም። በነገራችን ላይ ግን ራሱ አብርሽ የሚያደርጋቸው ነገሮች እኔ ብዙም ደስ አይሉም። ማርክ ማድረግ ያለበትን ነገር አድርጓል ከዚህ በኋላ አይመለከተኝም ብሏል። አለቀ፣ አይመለከተኝም። እሷም ብልሃለች ከአንዴ ሁለቴ ሶስቴ ጠይቀሃለች። ስለዚህ ፊርማዋን ቅደድላት፣ ፈርም። አለቀ ተብሏል። ቀዳዶትን ነው ሄደው መቅደድ። ማለት እኮ በቃ እንደማትፈልግ ነው የሚያሳየው። ሲቀጥል ክብር ክብር ሊኖርህ ይገባል። በክብር አውርትሃት፣ በስርዓት መለያየትም እኮ ያባት ነው። ግን አንተ የሆነ ነገር ስትባል ሁሌ ካሜራ እንደጣልክ መሄድ፣ ሁሌ እንዳበድክ መሄድ እና ጥሩ ነገር እያደረግከ አይደለም ያለኸው አብርሽ። ወደ ራስ ተመለስ። ቆም ብለህ አዳምጠኝ። ማን ነው ከጀርባህ ያለው? ማነው? አይዞህ እያለክ ያለው ነው ወይስ ምንድን ነው? እኔ እንደውም ሩታ በጣም ትግስተኛ ናት። እኔ ትግስት አይኖረኝም በዚህ ልክ። አይኑንም አላየው አይኑን ማየት አልፈልግም። እና ትግስቷን ሰላ ደንቅ አላልፍም። እንደውም ቀብረር ብለሽ ከዚህ በኋላ ከእነሱ ጋር አስፓልት ለአስፓልት አትዙሪ። የራሳቸው ጉዳይ አትዙሪ አስፓልት ለአስፓልት እንዴ የሆነ ሰው እኮ ቢያንስ የሆነ ነገር ሲባል እኮ ይሰማል። ግን እኔ ልጁ በጤናው አይደለም፣ በጤናው አይደለም። አብርሽ ጤነኛ አይደለም። ያሳለፍከውን ነገር ለምን ደግሞ አታስበው? ከዚህ የበለጠ ነገር እኮ ገጥሟችሁ በቤተሰብ የተነሳ ብዙ ነገር አሳልፋችሁ እንደውም ዛሬ ላይ ፈጣሪህን እያመሰገንክ ይችን ቀን ማለት ነው፣ በሰላም እንድትገላገልልህ እንደመለመን እኔ ከሃዲ ነህ። እውነት አንዳንድ ጊዜ የእውነት ቁም ነገር እኛ ሰዎች ስንባል ስንለወጥ ትንሽ ነገር ስናገኝ ፈጣሪያችንን አናመሰግንም። ከሃዲ ነን እኮ ከሃዲ። እንክዳለን ፈጣሪያችንን፣ ጭራሽ ሰዎችንም እንክዳለን ማለት ነው። እና እኔ አብርሽን አሁን ላይ የማየው ነገር እውነት በዚህ ሰዓት ደስተኛ ሆኑ፣ ከጎና ሆኑ፣ እየተንከባከቧት አብሯት እንደ መደሰት፣ ግን እሱ የሚያደርገው ነገር፣ ለካ ፍቅረዬንም አንተ ነህ የጎዳሃት ማለት ነው። ከዚህ በፊት እንደዛ ከሆነ እኛ ፍቅርን ጥፋተኛ አድርገን እንደዛ ስታለቅስ ምን ስትል፣ ስለዚህ አንተ ነህ ጥፋተኛ። ለሴት ልጅ ያለ ክብር ይሄ ከሆነ ማለት ነው በጣም ነው የሚያስጠላው፣ በጣም ይደብራል። ጭራሽ ራስ ወዳድነት እየታየብህ ነው፣ ራስ ወዳድነት። በቃ ከሀገር ወጥቼ ራሴን በቃ ትሬት አድርጌ ስራ ጀምሬ እንዲህ ብዬ። አንድ ቀን እንኳ ስለተጸነሰው ልጅ አውርታህ አታውቅም። አንድ ቀን ስለ ሩታ ሰላም፣ ስለ ሩታ ስላለችበት ነገር አውርታህ አታውቅም። ስለ ራስ እራስ ወዳድ ሰዎች በጣም ነው የሚደብሩኝ እኔ ደግሞ በጣም ነው የሚያስጠሉት ራስ ወዳድ ሰዎች እውነት እኔ አብርሽ የድሮ አብርሽን እያየሁት አይደለም። ለካ ውሸታ አስመሳይ ነው እንዴ ነው በቃ ያልኩት፣ አሁን ላይ ከማየው አንጻር ማለት ነው፣ ከማየው አንጻር በቃ አስመሳይ ውሸታ ምራስ ወደር ነው እስከ ማለት ደረጃ ደርሻለሁ። እና ቤተሰብ ቢያንስ የምትቀርቡት ካላችሁ፣ የምትቀርቡት ካላችሁ የሚያደርገው ነገር ጥሩ እንዳልሆነ ነገሩት በደንብ መሰደብ ምናምን አይደለም። ይህ ስድብ እንደም ያደነዝዘዋል እንደዚህ አይነት ሰውን እና ከቻላችሁ ምከሩት። በቃ ካልሆነ ከህይወቷ ይውጣላት። ከዚች ልጅ ህይወት ይውጣላት። ግዴታ ትዳር በግዴታ ትዳር በልመና የለም የለም እና እንደዛ ነው የሚላችሁ ውዶቼ ማሮቼ እና አብርሽ ወደ ራስ ተመለስ። አሁንም ጊዜ አለክ። ፍሩፍር አትበል። ራስክን አዳምጥ። ህይወትህን ኖር ሄርሜላ የሚራሷን ህይወት ትኖራለች ቆንጅዬ ናት ብቃት አላት ስማርት ናት ብዙ ሰው ይወዳታል የግድ ካንተ ጋር ወይም ከእናንተ ጋር ቪዲዮ መስራት አይጠበቅባትም ከዚህ በኋላ ቪዲዮን እየሰራች በተለያየ አይዲያ መምጣት ትችላለች በነገራችን ላይ እሷን እንደ መንስኤ እንዳታደርጓት ለእነሱ የትዳር ግጭት ሄርሜላን እንዳታስገቧት ማለት ነው